በማዕከላዊ ኢትዮጵያ ክልል በብዙ አካባቢዎች ላይ የባህር ዛፍ ማሳን ማየት እየተለመደ ነው። ይሁንና ከቅርብ ጊዜ ወዲህ እነዚህ በባህር ዛፍ የተሸፈኑ ማሳዎች ኢኮኖሚያዊ አዋጭነት ባላቸው ሰብሎች መተካት እየተቻለ መጥቷል። በምክትል ርዕሰ መስተዳደር ማድረግ የገጠር ዘርፍ አስተባባሪና የክልሉ ግብርና ቢሮ ኃላፊ አቶ ኡስማን ሱሩር በከንባታ ዞን ቃጫ ቢራ ወረዳ የመስክ ጉብኝት ባደረጉበት ወቅት እንደገለጹት የግብርናውን ዘርፍ ለማዘመን የመሬት አጠቃቀምን ማሻሻልና ማስተካከል ይገባል። ይህንን ግብርናን ዝማኔ ቀጣይነት ለማረጋገጥ የመሬት አጠቃቀም ስርዓታችንን ማስተካከል፣ ማሻሻል ያስፈልጋል። በተለይ ከዚህ ቀደም በባህር ዛፍ ተወረው የነበሩ ማሳዎች ዝቅተኛ የኢኮኖሚ ፋይዳ ያላቸውን ሰብሎች ወይም ተክሎች ከፍተኛ የኢኮኖሚ ጠቀሜታ በሚሰጡ የቤተሰብን፣ የማህበረሰብን የኢኮኖሚ ጠቃሚነት ከድህነት የሚያወጡ ኑሮን የሚያሻሽሉ የምርት አይነቶች የመቀየር ብለን ነው ዘመቻ የገባ ነው። ትላንት በአንዲት መንደር የተጀመረው ባህር ዛፍን በሌሎች ሰብሎች የመተካት ስራ ዛሬ ተጠናክሮ በክልሉ ሁሉም አካባቢዎች ላይ ተጠናክሮ ቀጥሏል። በዚህ ዓመትም ከ2500 ሄክታር በላይ የባህር ዛፍ ማሳን በማንሳት በሌሎች ሰብሎች የመቀየር ስራ ተሰርቷል ብለዋል። ባለፈው በ2014 በዚህ በቀድሞ በነበረው ደቡብ ክልል በከንባታ ዞን ወላና ቀበሌ ነው። በቃጫ ቢራ ወረዳ ወላና ቀበሌ ነው። የመጀመሪያውን በአንዲት መንደር የጀመር ነው። የዛሬ ባህርዛፍን በፍራፍሬ የመቀየር በቡና የመቀየር በሌሎች ከፍተኛ ኢኮኖሚ ጠቀሜታ ባላቸው ሰብሎች ቅመማ ቅመም የመቀየር ስራ ዛሬ ግን በሁሉም የክላችን ዞኖች በሚባል ደረጃ በዚህ አመት እንኳን ከ2500 ሄክታር በላይ ባህርዛፍ ተነስቶ በቡና በቅመማ ቅመም በፍራፍሬ በሌሎች ከፍተኛ ኢኮኖሚ ጠቀሜታ ባላቸው ሰብሎች የመቀየር ስራ በስፋት በህብረተሰቡ ባለቤትነት ያለምንም አስገዳጅ ሁኔታ ህብረተሰቡ ተነሳስቶ ጥቅሙን እያየ በስፋት እየተሰራ ነው ያለው ክልሉ ይህን ተግባር የአንድ ወቅት ብቻ ሳያደርግ፣ ቀጣይም ማጠናክሮ ይቀጥልበታል ሲሉ ጠቁመዋል። አቶ ኡስማን ለዚህ ደግሞ ተገቢውን ድጋፍ እንደሚያደርግም አረጋግጠዋል። ባርዛፍን በፍራፍሬ ባርዛፍን በቡና ባርዛፍን በቅመማ ቅመም ባርዛፍን በሌሎች ሰብሎች ለሚቀይሩ አርሶ አደሮች ባርዛፍ ሲያነሱ የኢኮኖሚ አቅም እንኳ ችግር ባይኖርባቸው፣ የመንግስት ለዚህ ያለውን ፍላጎት ማለት ከፍተኛ ምርት የማይሰጡ ሰብሎችን ከፍተኛ ምርት በሚሰጡ ተክሎች የመቀየሩን ጉዳይ መንግስት አልሜዎቹ ለማነሳሳት፣ ለማንቃት ሲባል ድጋፍ ያደርጋል። የክንባታ ዞን ዋና አስተዳዳሪ አቶ አረጋሽቱ በበኩላቸው በዞኑ አብዛኛው ማሳ በባህር ዛፍ የተያያዘ ነው ብለዋል። ይህም በመሆኑ ከፍተኛ ጉዳት እያደረሰ እንዳለ ተናግረዋል። የሌሎች ሰብሎችን ምርታማነት በከፍተኛ ደረጃ እየጎዳ ይገኛል። ይሄ ብቻ ሳይሆን ባህር ዛፍ በተተከለባቸው አካባቢዎች የእንስሳት መኖ እንኳን በአግባቡ ሊያድግ የሚችልበት አይደለም። እነዚህ ድምር ውጤቶቹ ስታዩ ከባህር ዛፍ ከሚገኘው ጥቅም ጉዳቱ ያመዝናል ማለት ነው። ይሁንና በአሁኑ ወቅት በዞኑ አርሶ አደሩ የባህር ዛፍ ማሳን ኢኮኖሚያዊ አዋጭነት ባላቸው የሰብል ዝርያዎች እየቀየረ መሆኑንም ገልጸዋል። አቶ አረጋ ባህር ዛፍ እያነሱ ኢኮኖሚያዊ ጠቀሜታቸው በላቁ በምርታማነታቸው በላቁ የአካባቢን ስነ ምህዳር ባላንስ ከማድረግ አኳያ የተሻለ ፋይዳ ባላቸው እንደ ቡና፣ እንሰት፣ ሙዝ የመሳሰሉ ሰብሎች እየተኩ ይገኛሉ ማለት ነው። ወጣት አርሶ አደር ስንሻው ቸሩ ቀድሞ በባህር ዛፍ ተይዞ የነበረውን አራት ሄክታር ማሳ በማንሳት አዋጭነት ባላቸው ሰብሎች ላይ ትኩረት አድርጎ እየሰራ እንዳለ ተናግሯል። የባህር ዛፍን በተገቢው ቦታ በመትከል የተሻለ ጥቅም ማግኘት እንደሚቻል የተናገረው ስንሻው ማሳው ለአርሶ አደሩ እንደ ሰርቶ ማሳያ መጥቀም እንደሚችልም ጠቁሟል። ባህርዛፍ ራሱን ችሎ የሚተከልበት ቦታ አለ። የባህርዛፍን ቦታ ለባህርዛፍ፣ የሚበሉ ሰብሎችን ቦታ ደግሞ ለሚበሉ ሰብሎች አድርገን በዛ ወይ ብንሰራ ያንን ማድረግ ብንችል የተሻለ ጥቅም እንደምናገኝ ይህንን ላይክ ይሄንን መሬት እንደ ሰርቶ ማሳያ አርሶ አደሩ መጠቀም ይችላል። ኦሬዲም በዛው ልክ ባይዚህ በጣም ብዙ ነው። አሁን ኦልሞስት በክላስተር እንደ ክላስተር አድርገን ኦልሞስት በየማሳው ቡና እየተተከለ ነው። ጉጭ ግኞች ተቆፍረዋል፣ ተተክሏል። እኛም ያንን ሰርቪስ የማቅረብ በእኛ በራሳችን ትራንስፖርት ጭምር በእኛ መኪና እያቀረብንላቸው አርሶ አደሮች እየተከሉ ያሉበት ሁኔታ ነው ያለው።